እንደው የዚህ ቤት ባለቤት አንተ ነብዬ፣ እኮ ነው። አረ ህይወትሽን ስንት ትቋጭልኛለች? ቁጭት አብርቄ ሌላን ተከትላ ስለመጣች ክፉኛ ተበሳጭቶ ይገኛል። ሰኒ ከፍተኛ የሆነ ችግር ውስጥ ገብታለች። ሰኒ ጠፋች ብሎ የሚፈልግ ወዳጅ ዘመድ ከእህቷ በስተቀር ማንም የለም። ያ ሁሉ ሰኒ ሰኒ የሚለው ሰው ሁሉ የራሱን አማራጭ እየፈለገ ነው እንጂ በፍጹም እሷን ፈልገው ሊያገኟት አልቻሉም። ስፒድ ወይም ደግሞ አስጨናቂ ነገሮች ቀላል ሊሆንለት አልቻሉም። በቀላሉ የካርታ ፕላኑን ወረቀት አግኝቼ ቤተሰቡን አደጋ ላይ ጥላለሁ በማለት ነበር የተነሳሳው። ግን ደግሞ ካርታ ፕላኑ ወረቀት በቀላሉ ሊገኝ አልቻለም። ከዛብህ የባለቤቴ ነገር የውሃ ሽታ ሆኖ ቀረብኝ። የት ሄደች ይሆን እያለ እየተጨናነቀ ነው። ብርቄ እንደዚህ ትቆርጣለች ብዬ አላሰብሁም፣ ግን ደግሞ ቆጭቶኛል በማለት ብቻ ግን ያለችበትን እያሰሰ ይገኛል። ሰላም ጤና ይስጥልኝ አድማጭ ተመልካች፣ የገበያ ቲቪ ቤተሰቦች፣ እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ይብዛ እያልሁ ለእኔ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ናሆም እና ኪራ ያለውን ነገር እያወሩ ይገኛሉ። ብቻ አሁን ላይ እስር ቤት ስላለችው ዘመዱ እያወራ ነው። እናቴ እኮ እሷ ብትታሰር እየተመላለሰች ጠየቀቻት፣ በዛውም ተጨናነቀች። እኔ ብታሰርማ ጸጉሩን ቁረጡልኝ ነበር የምትለው በጣም ተወዳታለች በማለት እያወራ ነው። ፅናት፣ ብርቄ አዲስ አበባ መግባቷን ከሰማች በኋላ ክፉኛ እየተናደደችና እየተበሳጨች ይገኛለች። ለምንድን ነው ወደዛ የሄደችው ብላም ተበሳጭታለች። ብቻ ሌና ያደረገችው ነገር ትክክል አይደለም እያለች አሁን በዛብህ ቢሰማ ምን ያደርገናል? አባቴስ አደጋ ውስጥ ሊወድቅ ነው እያለች ትጨናነቃለች። አሁን ለጋሸ እንንገረው ወይ ሳንንገረው? ብሎ ጠይቋትም ነበር። ታዲያ ዴብን በፍጹም አንነግረውም ይጨናነቃል፣ ተብሎ በሐሳብም ተስማምተዋል። በዚህ መሃል እያለ ታዲያ በዛብህ ኮት የለውምና ከተገባቸው ቆሞ ነበረ። ሰማን አል ሰማን ብለው ይደነግጣሉ። በዛብህን በድንገት አጠገባቸው ከቻሳ ካለ በኋላ ደህና ናችሁ ወይ በማለት ሰላምታ ጠይቆ ነበር። እነሱ ግን ተደነባብረው ሰማን አልሰማን በማለታቸው፣ ምናንተ ኮት የለህም በማለትም ብዙ ነገር ብለውት ነበር። ከወትሮሽ የተለየ ሆንሽብኝ አላት አልጽናትም ብርቄ እሌና ጋር ተኝታ ነበርና ቅዠቱ አላስቀምጣት አለ። ቀን ላይ የምታስበውን ማታ እየተንጸባረቀባት ይገኛል። እናም በዛብህ ከዚህ በኋላ ትችህ አልሄድም እያለች የቅዠት አይነቶችን እያየች ትገኛለች። እሌናም ትነቃና እባክሽ ልተኛበት ሰላም የናትን ሺ በማለት አባባላት አስተኛታለች። እስፒድ፣ አሁን ላይ ነገሮቹ አቅጣጫቸውን እየሳቱበት ነው። አንዳንድ ጊዜ ህይወት እኛ ባሰብናት ሳይሆን እራሷ ባሰበችን ስታሽከረክረን ብዙዎቻችን አለን። እናም ስፒድ፣ እነ ጽናት ቤት ሲመጣ አንዳንድ ነገሮችን አስተካክላለሁ፣ ህይወትን እቀይራለሁ ብሎ ነበር። እናም በዛሬው ዕለት ነገሮቹ ያልተስተካከሉልኝ፣ አጋች ብዬ የቀጠርኩት ሰው አዛኝና ሩህሩህ በመሆኑ ነገሮችን ተሎ እንዲወስን አላደረገውም። እናም እሱን መምረጥ አልነበረብኝም። እሱ አዛኝ ልብ ስላለው ነገሮችን እኔ እንዳደርግም እሱም እንዲያደርግ አልፈቀደም፣ በማለት አጋቹን እንዳልመረጠ እየተቆረቆረ ነው። ሌላት ከባድ ችግር ውስጥ በቅናት ተነሳስታ እየወደቀች ትገኛለች። አሁን እሌና መጣለች ብሎ ስለ እሷ መልካምነት ሲያወራ ነበረ። ለናን ልጠይቃት ወይም ደግሞ ልያት ብላ ከሄደችበት ቤት ግን ጥሩ ነገር አልገጠማትም። አፏ ልቅና ስድ ስለሆነ የምትናገራቸው ነገሮች እንዲሁም ቅብጠት ስለሚበዛባቸው ነገር ስሯ ሁሉ ያናድድ ነበረ። እና ብርቄ አናንድ ነገሮችን ስትናገራት አንቺ ባላገር ብላም ሰድባት ነበረ። ሽንፈትንና ጥቃትን የማትወደዋ ብርቄ ታዲያ ይህን እንደሰማች አካኪ ዘራፍ ትላለች። አንቺማ እንደዚህ ብለሽ አትናገርኝም፣ በማለት የተለያዩ ቦስኮችን አሳይታት ነበር። እሌና በመደባደባቸው በጣም ደስ ብሏት ነበር። ሰኒ ትንሽ እልህ ነገር አለባትና ሽንፈትን አትወድም። በዚህ መሃል ታዲያ አጋቹን አንዳንድ ነገር ትለዋለች። አጋቹ በጣም ደብሮትና ከወትሮ በተለየ ጓደኛው ደስተኛ ስላልሆነ እሱም አብሮ ደብሮታል። እና ምን ነው አንገትን የደፋኸው? በማለት ጠይቀዋለች። እሱም በስጨት ብሎ በአንቺ ምክንያት እኮ ነው እንደዚህ የሆነ እንደዚህ ብለሽ ደግሞ አጠይቄ በማለት አናንድ ነገሮችን ይላታል። እኔ እኮ ጠየቅሁህ እንጂ ምንም አላልሁህም። ብቻ ግን ይህን ጸባይሽን አስተካክለሽ ኑሪ በማለት አናንድ ነገርም ይላታል። ለአንቺ ብየ ነው በዚህ ችግር ውስጥ የገባው። ተሌላይ ብለህ ምንም ነገር አታድርግ አይመለከትም ትለዋለች። የክፍል ሀገር ሰው ማረፍ የሚባል አይታየውም። በከብቱም በሜዳውም ብቻ በጓዳውም በተባሉት ሁሉ ነገሮች ሲሰራ ነው የሚውለው። ማታ ብቻ ለረፍት ነው የሚተኙት። እናም ብርቄ ሰውነቴ ዛለ ትላለች። ሰውነቴ ስለዛለ አሁን ነጠለውን እንደገና ፈትቼ መልሼ ቋጨዋለሁ በማለት ሳሎን ላይ ስራ ይዛ ነበረ። እሌና ትመጣለች። ምን እያደረግሽ ነው ደበረሽ ወይ? ስትላት ሰውነቴ ሲዝልብ ነጠለውን ፈትቼ እንደገና እየቋጨሁት ነው ትላታለች። ይህን የሰማችውን ሌና ታዲያ ካፏ ምንም ነገር ማስቀመጥ አትችልም እና የከተማ ሰውኮ ጋቢም ነጠላም እየጓጀ ገንዘብ ከፍሎ ነው የሚያሰራው። በነጻ ማንም ሰው አይሆንለትም። የከተማ ሰው ደግሞ እንደዚህ አይነት ሙያ ሁሉም አይችሉም በማለት ታበስራት አለች ታዲያ ብርቄ ለምን ይህን ስራ አንሞክረውም ብላ ሀሳቡን ታመጣለች። በቃ በወረቀት እንጻፍና በር ላይ እንለጥፈው ከዛ ሰው መጦ እኛ ነጠላ ያስቋጨናል። ገንዘቡ ደግሞ ለሁለታቸው ነው በማለት በሀሳብም ተስማምተዋል። ብርቄም ደስ አላት። ከአንቺ ውጭማ ወደ ውጭ አብረን ነው ገንዘቡን የምንካፈለው ትላታለች። ሰላት ከነቅዱስ ቤት መግባት ፈልጋ ነበርና አሁን ለሌና ደብደበውኛል በማለት ለናቲ እየተናገረች ነው። ለሌና ቤት ሂጅ እኮ ደበደበች በማለት እሱም ተናዶ ነበረ። እንዴት ደበደበችሽ? ምን አደረገሻት ነው? አሁን ወደ ውስጥ ንግባ ስትልም በሩን ይዞ ቅዱስ አላስገባም ይላል። እሷም እናንተ ሁላችሁ ትጠሉኛላችሁ አትወዱኝም ስትለው እንደምንም ብሎ አስገብቷታል። ጽናት እና ዴብ የብርቄ ነገር በንቅርት ላይ ጆሮ ገድፍ ሆኖባቸዋል። አሁን ብንናገር ከአባቴ ላይ ሌላ ችግር ይፈጠርበታል፣ ምን እናድርግ ያሉ ሜዳ ላይ ያወራሉ። እናም ዛሬም ሰው ደርሶባቸዋል፣ እነሱም ተደናግጠዋል። ስለማን ብርቄ ነው ያወራችሁ ተብለውም ተጠይቀው ነበር። በዓለም ላይ እሷ ብቻ ናት ብርቄ፣ ሌላ ብርቄ ነው ያወራ ነው ብለው ሽምጥጥ ያደርጋሉ። ኪራ ከናሆም ጋር ከቆየ በኋላ ወደ ቤት ሄዶ ነበር። ታዲያ በር ላይ ያየው ነገር ክፉኛ አስደንግጦታል። ለምንድን ነው ነጠላ እንቋጫለን ብለው ይለጠፉ በማለት ተናዶ ነበረ። ቤቴን የማንም ቅራቅንቦ ቅምቦ ማጠራቀም ያደረኩት በማለት ባሆኑ ምርር ብሎት ይገኛል። በሩንም በብስጭት ይከፍተዋል። በዚህ መሃል ታዲያ ብርቅ የነበረች የከፈተችው። ምን ሆነ ነው ጌታው በማለት ታናግረዋለች። የዚህ ቤት ጌታ ስለሆን እኮ ነው ምንም ይሆን ምን። ከዚህ በኋላ ጌታው ብለሽ እንዳጠረኝ ኪራ በይኝ በማለት በስጨት ያዋራታል። ከቤት ከገባ በኋላ በሌና ክፉኛ ተበሳጭቶባታል። ልጅቷን ማምጣት ሳይቀር ደግሞ ግቢን አበላሸሽ፣ ወረቀቱን ስማ ለጥፊ ብሎች ነው በማለት ከለያታችም ሲያት ነበር። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰግን ሁኝ። የተመሳሳይ ሰዓት በተመሳሳይ ቪዲዮ እስከምንገናኝ ድረስ መልካም ቀን ይሁንላችሁ።